ዜና በምልክት ቋንቋ ቀርባሉ። የኢትዮጵያ ቴክ ኤክስፖ 2025ት የአዲስ አበባ ኮንፈረንስ ቱሪዝም ማዕከልነት ያጠናከረ እንዲሁም የኢትዮጵያን ቴክኖሎጂ ማዕቀም ያሳየኑ ሲሉ ከንቲባ አዳነች አበቤ ተናገሩ። የአዲስ አበባ ከተማ ከንቲባ አዳነች አበቤ ትላንት የተጠናቀቀው የኢትዮጵያ ቴክ ኤክስፖ 2025ትን ጎብኝተዋል። ለሶስት ቀናት በአዲስ አበባ ሲካሄድ የቆየው የኢትዮጵያ ቴክ ኤክስፖ 2025 በዛሬ ዕለት ተጠናቋል። በዚህ ኤክስፖ ከ45 በላይ ሀገራት የተሳተፉ ሲሆን የሀገር ውስጥና ዓለም አቀፍ ተቋማት ሥራዎቻቸውን ይዘው የቀረቡበት ነበር። የአዲስ አበባ ከተማ ከንቲባ አዳነች አቤቤም በሳይበር ደህንነት፣ በሰው ሰራሽ አስተውሎትና ፊንቴክን ጨምሮ በተለያዩ ዘርፎች ላይ ትኩረቱን ያደረገውን ኤክስፖ ጎብኝተዋል። ከንቲባ አዳነች አቤ አዲስ አበባ መሰል ሁነቶችን በብቃት ማዘጋጀቷ ያላትን የኮንፈረንስ ቱሪዝም ማዕከልነት ይበልጥ የሚያሳድግላት መሆኑን የተናገሩት በሳምንት ሶስት አራት ኮንፈረንሶችን ማካሄድ የምንችልበት አቅም ተፈጥሯል። በእርግጥም ከተማችን አዲስ አበባ የኮንፈረንስ የቱሪዝም ማዕከልነቷን በተግባር እያረጋገጠች እየገነባች እንደሆነ ማሳያ ነው። በቴክኖሎጂ እያመጣ ነው ያለው፣ ለውጥ ትልቅ ነው። ይሄ ለውጥ በአገልግሎት ላይ ራሱን የቻለ ለውጥ ይዞ ነው እየመጣ ያለው። ከተማችን ስማርት ሲቲ ወደ መሆን እየሄደች ነው። ዲጂታል ኢትዮጵያን ለማረጋገጥ ያስቀመጥነውን ግብ ማሳካት ላይ እንደደረስን ማሳያ ነው። በዘርፉ ለተሰማሩ ወጣት ስራ ፈጣሪዎች የሚደረገው ድጋፍ ተጠናክሮ እንደሚቀጥል የገለጹት ከንቲባ አዳነች አቤ መሰል ዝግጅቶች የላቀ ፋይዳ አላቸውም ብለዋል። ልጆቻችን በተለይ ስታርታፖችን ስናይ ልጆቻችን ላይ በቴክኖሎጂ እየመጣ ያለውን ውጤት በኤአይ እየፈጠሩ ያሉትን ፕሮዳክቶችና እያመጡ ያሉትን ውጤቶች ስንመለከት በእውነትም ይህንን በደንብ አጠናክረን ማስቀጠል የሚገባን የኢትዮጵያን የእድገት ደረጃ የሚያሳይ ለሀገራችን ትልቅ ብስራት ነውና ከሀገር ባለፈም ውጤታማ መሆን የሚችሉበትን እድል ማመቻቸት ይገባናል። አንዱ የሚያመቻቸው እንደዚህ አይነት ኮንፈረንስና ኤግዚቢሽኖችን ማካሄድ ነው። አዲስ አበባ ስማርት ከተማ ለመሆን ትኩረት ሰጥታ እየሰራች መሆኑን የተናገሩት ከንቲባ አዳነች አቤ በከተማ አስተዳደሩ የሚሰጡ አገልግሎቶች ወደ ዲጂታል ስርዓት እየተቀየሩ መሆኑን ገልጸዋል። ከተማችን ዋናው ትልቁ ያስቀመጠችው ግብ ስማርት ሲቲ የመሆን ነው። ስማርት ሲቲ ለመሆን ደግሞ ትልልቅ መሰረተ ልማቶች ላይ ትልልቅ ኢንቨስትመንት እያደረገች ነው ያለችው። አሁን በኮሪደር ልማት የሰራ ናቸው። ወደ 200 ኪሎ ሜትር የሚ ሊሸፍኑ ከተማችን ውስጥ ያሉ የመንገድ ኔትወርኮች መሰረታዊ የሚባሉ የቴክኖሎጂ መሰረተ ልማቶች የተገነባባቸው ናቸው። ከነሱ ወደ ሶፍትዌሩ በምንወስድበት ሰዓት ኢንፍራስትራክቸር ላይ የተሰራው መሰረታዊ ስራ ስለሆነ ከተማችንን ስማርት ሲቲ ለማድረግ በጣም ወሳኝ ነው። ወደ 187 የአገልግሎት አይነቶች ዲስቲያ ላይ ተደርገዋል። አዲስ አበባ ላይ ወደ አንድ ማዕከል ደግሞ የሰበሰብናቸው ነው። ለሶስት ቀናት ሲካሄድ የቆየው የኢትዮጵያ ቴክ ኤክስፖ ኢትዮጵያ በዲጂታል ቴክኖሎጂና በሰው ሰራሽ አስተውሎት የደረሰችበትን ደረጃ የታየበት እንደነበር ተገልጿል። በአዲስ አበባ ከተማ የነዋሪውን ማህበራዊ ችግር ለመፍታት የተለያዩ ተግባራት እየተከናወኑ መሆኑን ከንቲባ አዳነች አበቤ ተናገሩ። በአዲስ ከተማ ክፍለ ከተማ በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች የተገነባ የጋራ መኖሪያ ቤት ርክክብ ተካሂዷል። በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ልዩ ስሙ ፓስተር ተብሎ በሚጠራው አካባቢ ነዋሪ የሆኑት ደሴ ኩምሳና ዘውዱ ካሳ ከዚህ ቀደም የነበረው መኖሪያ ቤታቸው አመቺ እንዳልነበር ያነሳሉ። አሁን በአዲስ መልክ ተገንብቶ በመረከባቸው ደስታቸውን ገልጸዋል። ኦና ነው ቤቱ፣ መቀመጫም የለም። ከዚያ መዘብዘፍ አደቅኝ እዚያ መዘብዘፍ አደቅኝ እንደዚያ ሲወጥፍ በቢቢቴ ውሃ ይፈሳል። እንደዚህ መከራ ይቻቸ ፈጣሪ ለእኔ ታ አያኛው ከጉድጓድ ንወጣ ቤቴ በጣም አካባቢው እንዱ የተሰባሰበ ቤቶች ነበሩ እና በጣም የተጎሳቀለ ቤት ነው። ሽንት ቤት ራሱ በጣም እየተወሳቀለ ነበረ እና እንዲህ እያለን ነው እስከዛሬ ወደዚህ ደረጃ የደረሰ። እኔ በጣም በጣም በቃ እንዱ ዛሬ የተወለድኩ መሰለኝ፣ ተወልጄ ዛሬ ያገኘሁት መሰለኝ። በእውነት ነው ምለ እንደዚህ አይነት ያለ ቤት ንጹህ ቤት። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የከተማዋን ነዋሪ የቤት ፍላጎት ለማሟላት በትኩረት እየተሰራ መሆኑን ተናግረዋል። ቤት ለከተማችን ነዋሪዎች ሁል ጊዜ እና ዋነኛ ጥያቄ ነው። ይህንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩን በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270 ሺህ ቤቶችን ነዋሪዎች ማድረስ ችለናል። ከነዚህ ውስጥ 39 ሺህ የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። በአዲስ ከተማ ክፍለ ከተማ የተገነባው የጋራ መኖሪያ ቤትም የአካባቢውን ገጽታ የቀየረና ለኑሮ አመቺ የሚያደርገው ነው ሲሉም ከንቲባ አዳነች አቤቤ ገልጸዋል። የቤት ባለ እድለኞች ከዛ ከደሳሳ ጎጆ ወደዚህ ጽድት ወዳለ ወደሚያምር ቤት ለተሸጋገራችሁ እንኳን ደስ ያላችሁ። የአካባቢው ማህበረሰብ አካባቢው እንደዚህ ጽድት ብሎ ቤት ብቻ ሳይሆን ጥሩ የመኖሪያ አካባቢ አግኝታችኋል። መጀመሪያ ወደዚህ ሰፈር ስንመጣ ገብቶ አፍርሶ ለማስጀመር እንኳን መግቢያው በጣም ችግር ነበረ ዛሬ ያ መልክ ተቀይሮ መንገዱም ሰፋ ብሎ ህጻናት እየቦረቁ የሚጫወቱበት ቤት ብቻ ሳይሆን የመኖሪያ አካባቢም ሆኖ በማየቴ በጣም ደስ እንዳለኝ ለገልጽላችሁ ወዳለሁኝ። በክፍለ ከተማው ሰው ተኮር የሆኑ ልማቶች ነዋሪውን ተጠቃሚ እያደረጉ መሆኑን የገለጹት የክፍለ ከተማው ዋና ስራ አስፈጻሚ አይዳ አወል ናቸው። የምናስረክበው ቤት የአኗኗር ዘይቤ የሚያዳብር ሆኖ እንዲገነባ የተደረገ ሲሆን በአጠቃላይ 54 ክፍሎች ያሉት ባለ አምስት ወለል ህንጻ ለማስረከብ በመብቃታችን የተሰማንን ልባዊ ደስታ ወደር የሌለው መሆኑን እየገለጽኩኝ ነዋሪዎቻችን ከነበሩበት አስከፊ የኑሮ ሁኔታና ና ዘይቤ ተላቀው ወደ ተደላደለ የአካልና የስነ ልቦና ሁኔታ እንዲሻገሩ ለማድረግ ተችሏል። በቀጣይም በአካባቢው ለሚገነባው የጋራ መኖሪያ ቤት በከንቲባ አዳነች አቤቤ የመሰረት ድንጋይ ተቀምጧል። ስማርት ባህር ዳር ለመፍጠር በከተማ በተለያዩ ዘርፎች በስማርት ሲቲ ትግበራ ላይ በትኩረት እየሰራ መሆኑን የከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳለማው ገለጹ። በባህር ዳር ከተማ በስማርት ሲቲ ትግበራ የደህንነት ካሜራ ተከላን ጨምሮ ሌሎች ስራዎች እየተሰሩ ነው ተብሏል። ከተሞች ዘመኑ ያፈራቸውን ቴክኖሎጂዎች እንዲጠቀሙ በማድረግ በተለይም ደግሞ በስማርት ሲቲ ግንባታ የበኩላቸውን አስተዋጽኦ እንዲወጡ እንግዲህ እንደ ሀገር አቀፍ ደረጃ የተሰራ ይገኛል። በውቢቷ ባህር ዳር ከተማም ይህ የስማርት ሲቲ ተግባር እየተካሄደ ሲሆን በተለይም ደግሞ ስማርት ሲቲ በውስጡ ካቀፋቸው ተግባራት መካከል አንዱ የሆነውን የደህንነት ካሜራ ተከላን በባህር ዳር ከተማ ያለው እንቅስቃሴ ምን ይመስላል የሚለውን ልናስቃኛችሁ ወደናል። ከተማው ወደ 438 ካሜራዎች ይተከላሉ። የመጀመሪያ ዙር ጥናት አለን። በዚህ በጀት ዓመት 68 ካሜራዎችን ይመትከል እቅዳለን። ከዚህ ከ68 ካሜራ ውስጥ 41 ካሜራዎችን ተክለናል። ከ41 ካሜራዎች ውስጥ እዚህ ስክሪን ላይ የምትመለከቷቸው 39 ካሜራዎች ወደ ሰርቨር ክላስ ኢንቴግሬት ተደርገው አገልግሎት መስጠት ላይ ይገኛሉ ማለት ነው። ስማርት ባህር ዳር ትግበራን እንዴት እንምራው የሚል ራሱን የቻለ የባለሙያዎችና የአመራር ቡድን ተቋቁሞ ስራው ተጀምሯል። ከዚህ አኳያ ናምበር ዋን የጀመርነው የስማርት ሴኩሪቲ ወይም ደህንነቱ የተጠበቀ ከተማ የማድረግ ስራችን ነው ናምበር ዋን ትኩረት የሰጠ ነው። በዚህ መሰረት ባህር ዳር ዩኒቨርሲቲና እኛ በጋራ ሆነን የእኛ ባለሙያ ልጆች ተሰባስበው ያጠኑት የአውትዶር ሲሲቲቪ ካሜራ በከተማው እንዲጠና ተደርጓል። ስንት ያስፈልገናል? የት ቦታ ነው የሚሆነው የሚለው ተጠንቶ በዚህ መሰረት አሁን በአዳር ከተማ ላይ ባለ 10 ኪሎ ሜትር ባለ 5 ኪሎ ሜትር ባለ 2 ኪሎ ሜትር ባለ 1 ኪሎ ሜትር እና እዚህ ዙሪያ ያሉ ካሜራዎች አሉ ማለት ነው። እያንዳንዳቸው እንዲጠባበቁ፣ እያንዳንዳቸው አንዱ ቢስተው አንዱ ሰፕሊመንት እንዲደራረጉ እና ውስጥ መንደሮች አካባቢ እንድንገባ ነው እንጂ አሁን 360 ዲግሪ ኮንትሮል ያደርገዋል አሁን ማለት ነው። አሁን አንድ ካሜራ ብቻ 10 ኪሎ ሜትር 10 ኪሎ ሜትር በሰከንዶች የከተማውን ሁኔታ ይነግረናል። 3 አምስት ኪሎ ሜትር የሚያዩ ካሜራዎች ደግሞ ያን ሳፕሊመንት ያደርጉታል። 40 በላይ 2 ኪሎ ሜትር 2.5 ኪሎ ሜትር ደግሞ ያንን ሳፕሊመንት ያደርጉታል። ተመሳሳይ ፒቲዜድ ካሜራዎች አሉ። መጀመሪያ ላይ ሴት ሲደረግ ከ2 እስከ 3 ወር ማለት ዘጠና ቀን ማክሲመም እስከዛ ድረስ እንዲቆይ ከዛ በኋላ የሚኖረው ነገር ግን ቴሌክላውድ ላይ እንዲቆይና በሚፈለግ ጊዜ እዛ አክሰስ ማድረግ የሚቻልበትን እድል ነውእና ስለዚህ ዳታው እስከ ከፈልክ ድረስ ይቀመጣል ማለት ነው። ይህ የምንገኝበት ቦታ በተለይ የደህንነት ካሜራዎች መቆጣጠሪያ ክፍል ሲሆን በከተማዋ የተተከሉ ካሜራዎች በሙከራ ደረጃ ማለት ነው የከተማዋን ወንጀልን በመከላከል ደህንነቷን ከማስጠበቅ አኳያ የራሳቸውን አስተዋጽኦ እያበረከቱ እንደሚገኙ ተገልጾልናል። ለምሳሌ የጥምቀት በዓል ሲከበር የኛ የሴኩሪቲ ሰዎች እዚህ ቁጭ ብለው ነበረ እንቅስቃሴውን ጤናማነቱን በውስጥ ደግሞ ችግር ለመፍጠር የሚንቀሳቀሰውን ማን እንደሆነ በመለየት በማስተካከል በመያዝም ጭምር ነገሮችን አስቀድሞ የመከላከል ስራ መስራት የሚቻልበት ሁኔታ ተፈጥሯል። የትራፊክ ፍሰቱ ይሄ ብቻ አይደለም፣ ማደያዎቹ አካባቢ የሚፈጠረውን ባዕድ የሆነ እንቅስቃሴ ኮንትሮል ማድረግ የምንችልበት ሁኔታ ተፈጥሯል። ይሄንን አሁን እንዲሁም ሁሉም ማደያዎች የሲቲቪ ካሜራ እንዲገጠምላቸው ከዚህ ከእኛ ሲቹዌሽን ሩም ጋር እንዲያያዙ አንድ ሰው ብቻ እዚህ ቁጭ ብሎ ኮንትሮል ማድረግ የሚችልበትን ስርዓት ሁሉ ለመገንባት እየሄድ ነው። ለከተማው ህገወጥነትን ለመከላከል በጣም አይነተኛ ሚና ነው ያለው። በከተማ ከደህንነት ካሜራ ተክላ በተጨማሪም በሌሎችም በስማርት ሲቲ ትግበራ ውስጥ በተካተቱ ስድስት ተግባራት እየተሰራ እንደሚገኝም ተገልጿል። ከእነዚህም መካከል አገልግሎት አሰጣጥን ዲጂታይዝ የማድረግና የክፍያ ስርዓትን ማዘመንና ሌሎችም ይገኙበታል። የበራቤ ከተማ ነዋሪዎች በጽዱ ኢትዮጵያ ንቅናቄ በተሰሩ ልማቶች ተጠቃሚ መሆናቸውን ገለጹ። ከተማ አስተዳደሩም ህብረተሰቡ ተጠቃሚ የሚያደርጉ ልማቶች አጠናክሮ እየሰራ መሆኑን አስታውቋል። በአዲስ አበባ የተጀመረውና በተለያዩ ከተሞች ጽዱ ኢትዮጵያን እንፍጠር በሚል መርህ የተለያዩ ስራዎች ተግባራዊ እየተደረጉ ነው። ይህ የህዝብ ተጠቃሚነትን ለማሳደግ ጽዱ ኢትዮጵያ ተብሎ በከተሞች እየተሰራበት ያለው ንቅናቄ በውራቤ ከተማም ተጀምሯል። ከከተማዋ ነዋሪዎች መካከል ወይዘሮ ፈዲላ ከድር በስራ ቦታው አካባቢ በነበረው የመጸዳጃ ቤት እጥረት ስራቸውን በአግባቡ ለመከወን ተቸግሬ ነበር ነው የሚሉት እስከ 12 ሰዓት ድረስ እዚህ ነው የሚሰራው፣ ሻይ ቡና ማለት ነው የሚሰራው። ግን እስከዚያውም ድረስ ስቸገር ነው የሚውለው። ቤቴ ሩቅ ነው፣ ተቸግሬ ሽንቴን ይዤ ውዬ ነው ሌላ ቦታ የሚሄደው ለምንድነው? እዚህ አካባቢ ሽንት ቤት የለም። ሽንት ቤት አሁን ግን ሽንት ቤት ተሰርቷል። አልሐምዱሊላህ። በከተማዋ በአሁኑ ወቅት ከጽዳት ጋር ተያይዞ የነበሩ ችግሮችን ለመፍታት ብሎም ከተማዋን ጽዱና ውብ ለማድረግ ዓላማ ያደረጉ ስራዎች እየተሰሩ ነው። ከተማችን ከማሳመር ጋር ከጽዳት ጋር በተያዙ ያሉ ችግሮችን ለመፍታት እንግዲህ እዚ አካባቢ ላይ የመጸዳጃ ግንባታ አከናውነን ያንን ሰዎች በነጻነት እየተዝናኑ ያንን አክሰስ እንዲያደርጉ አቅደን እየሰራንበት ሂደት ነው ያለው ቀጣይም ደግሞ በትኩረት እንሰራለን። በከተማዋ እየተሰሩ ያሉ የመሰረተ ልማት ስራዎችም ጽዱ ከተማና አረንጓዴ ልማትን በማጠናከር የነዋሪውን ፍላጎትና ተጠቃሚነት የሚያሳድጉ መሆናቸውን ከተማ አስተዳደሩም ይህንኑ አጠናክሮ እንደሚቀጥል ነው ያሳወቀው። የነገውን ትውልድም ጭምር አኩምዴት ሊያደርግ የሚችል የአገልግሎት ተቋማትን መገንባት አለብን ብለን ያው እንቅስቃሴ እያደረግ ነው ያለ ነው። ከጽዱ ኢትዮጵያ ፕሮጀክት ቀጥሎ በደንብ ትኩረት ሰተን እየገነባን ያለ ነው አንዱ የፐብሊክ ፓርክ እየገነባን ያለንበት ሂደት ነው ያለው። የፐብሊክ ኮንፈረንስም ሌሎችም የተለያዩ ኮንፈረንሶች የምናደርግበት አዳራሽ ገንብተናል። በተመሳሳይ ደግሞ የካፌ ኮፌ ሀውስም ጭምር እንትን ብለን፣ ሌላው የግሪነሪ ስራዎች እዚህ ፓርክ ውስጥ እና የወንዝ ዳርቻ ልማት አቅደን እየሄድን ያለንበት ሂደት ነው ያለው። ከዚህ ከመዝናኛውና ከአገልግሎት ከዚህ ከጽዳት ከከተማ ውበት ጋር በተያያዘ የምንሰራቸው ስራዎች እንዳለ ሆኖ ሌሎችም ስራዎችን ግን ጎን ለጎን አያይዘን በዚህ አመት ላይ አቅደን እየሰራን ያለንበት ሂደት ነው ያለው። የወራቤ ከተማ ነዋሪዎችም እየተሰሩ ባሉ ልማቶች ደስተኛ መሆናቸውን ገልጸው ስራው ተጠናክሮ እንዲቀጥል ጠይቀዋል። እዚህ ጋር በሃይላንድ ሽንት እየተጣለብን ቆሻሻዎችም ነበሩ፣ በፔስታል ምናምን እየተጣለብን ነበረ። አሁን ደግሞ ለከተማው ጽዱ የሆነ ነገር ሽንት ቤት ሻወር ቤት ያለው ሽንት ቤት ተስተካክሉልናል። በቅርብ ጊዜ ስራ እንደሚጀምርልን ነው ለከተማው ማለት ነው። አሁን ማሻላ ጥሩ ነገር ነው ተደረገልን። ልጆቻችንም እየተቸገሩ ነበር። እዚህ ሰፈር ብዙ ማህበረሰብ ከመኖሩ አንጻር ሽንት ቤት እዚህ ጫት ቤት ምናም ብዙ ሰው ስለሚመጣ የመጣ ሰው ሁሉ ብዙ ሰው እዚህ ሰፈር ስለሚቀመጥ ማለት ነው። አሁን ይሄ ሽንት ቤት በመሰራቱ በጣም ደስ አለኝ። ፕሮቶኮሉ የተጠበቀ ሻውር ቤት አለው ሽንት ቤት አለው እንትን ሁሉ ነገር መስተካከሉ በጣም ደስ ብሎኛል። ያው ሽንት ቤት እዚህ ጋር መኖሩ ለኛ ጥቅም አለው። ቀን ሙሉ ስለምንሰራ ቤት መሄድ ስለማንችል ሩቅ ስለሆነ ቤታችን እዚው እንጠቀማለን ማለት ነው። በኢትዮጵያ በሚሊዮን የሚቆጠር ሕዝብ የመጸዳጃ ቤት እጥረት እንዳለበት መረጃዎች ያሳያሉ። በመጨረሻም በኦሮሚያ ክልል በመኸር እርሻ 10.8 ሚሊዮን ሄክታር መሬት በዘር ለመሸፈን ዝግጅት እየተደረገ መሆኑን የኦሮሚያ ግብርና ቢሮ አስታወቀ። አርሶ አደሮቹ በበኩላቸው የማዳበሪያና የዘር ስርጭት አቅርቦት እጥረት እየገጠማቸው መሆኑን ተናግረዋል። በኦሮሚያ ክልል በዘንድሮ የመኸር እርሻ 10.8 ሚሊዮን ሄክታር መሬት በዘር ለመሸፈን ዝግጅት እየተደረገ ነው። እቅዳችን እስካሁን ድረስ 50 ፐርሰንት አካባቢ የማሳ ዝግጅት የተዘጋጀበት አግባብ ነው ያለው። ከዚህ ውስጥ ደግሞ 400 ሺ ሄክታር አካባቢ የሚሆነው በተለይም ይሄ ደቡብ ኦሮሚያ ላይ በዘር የተሸፈነበትና አሁን ሰብል እንክብካቤ ላይ ነው ያለነው ወይም ሰብል ጥበቃ ላይ ነው ያለነው። በቡኖ በደሌ ዞን አርሶ አደሮች መሬታቸውን አዘጋጅተው እየተጠባበቁ ቢሆንም የማዳበሪያና ዘር አቅርቦት መዘግየት እንዳጋጥማቸው ነግረውናል። የመዳበሪያ ችግር አለብን። አቅርቦትም ደግሞ በጊዜ ይገባል። አሁን ዘር እያንዳንዱ ገበሬ እጅ መግባት ሲገባ እስካሁን ዘግይቷል፣ አልመጣም። አሁን እኛ ዝናብ ጥሎ ቢሆን ማዚያ ሀያ አምስት ከማዚያ አስር ጀምሮ ይዘራ ነበር። አሁን ግንቦት ዛሬ ሰባት ነው። አለቀ ማለት ነው። ሰኔ ከገባ ውሃ መሬቱ ከተገበ ሂላ ይሁን ማዳበራ አሁን ገንዘቡን ከፍለናል። እስካሁን አልተከፋፈለልንም አልተሰጠልንም። ማዳበራም ደግሞ አምና ሁለት ሺህ ነበረ፣ ዘንድሮ አራት ሺህ አንድ መቶ ነው። አንድ ጉም ወደ ማዳበራ ላይ በጣም ችግር አለን። ዘሪም ደግሞ እንደ ልብ አይገኝም። መሬት ግን አስለዚትን አርስን አዘጋጅተናል። ከማዳበሪያ ዋጋ መጨመር ጋር ተያይዞ አርሶ አደሩ እያነሳቸው ያሉ ቅሬታዎች ቢኖሩም የአቅርቦት ችግር ግን አለመኖሩ ተገልጿል። የግብአት እጥረት የለም። አንዳንድ ቦታ ላይ ከዋጋ ጋር አያይዞ የሚያነሱት ካልሆነ በስተቀር በቂ የበቆሎ ዘራ አለ። በአግሮ ኢኮሎጂ የሚሆን ማዳበሪያ ደግሞ እስከ ታች ወርዷል ማለት ነው። እስከ ታች የገበሬ ማህበር ወርዷል ማለት ነው። አሁን እዚህ የምንገኝበት ቦታ ገበሬ ማህበር ማዳበሪያ ዩሪያ፣ ዳፕ ገብቷል ማለት ነው። ለዚህ አሁን ለበቆሎ ለሩዝ የሚበቃ ማዳበሪያ ቀርቧል ማለት ነው። እኛ ትኩረት የምንሰጠው አሁን ወደሚዘሩት በአስቸኳይ ወደሚዘሩት ላይ ነው። በየቀኑ ደግሞ ወደ ዩኒየን እየገባ ነው ማለት ነው። ከዩኒየን ቀጥታ ወደ አርሶ አደሩ እየተጫነ ነው። እስካሁን 6 ሚሊዮን ኩንታል ማዳበሪያ ወደ ክልሉ መግባቱን የገለጸው የኦሮሚያ ግብርና ቢሮ ወደ ዩኒዮኖች እየተሰራጨ ነው ብሏል። የአፈር ማዳበሪያ ከ10.5 ሚሊዮን ኩንታል ውስጥ ወደ 6 ሚሊዮን ኩንታል አካባቢ ወደ ክልላችን ገብተዋል። ከዚህ ውስጥ አንድ ነጥብ ስድስት ሚሊዮኑን ለአርሶ አደሩ ያሰራጨንበት አግባብ ነው ያለው። ዘርንም በተመለከተ በተለይም በዚህ ወደ ምዕራብ ኦሮሚያ ላይ አገዳ ሰብል ስለሆነ የምናመርተው በቆሎና በቆሎ ወደ ዘጠና አምስት ሺ ኩንታል ወደ ዞኖችና መሰረታዊ ማህበሮችና ዩኒኖች ጋር ደርሷል። ከዚህ ውስጥ ሰባ ሁለት ሺህ ኩንታል አካባቢ ለአርሶ አደሩ ያሰራጨንበት አግባብ ነው ያለ። በኦሮሚያ ክልል አርሶ አደሩ የተፈጥሮ ማዳበሪያን የመጠቀም ባህል እንዲያጎለብት በትኩረት እየተሰራ ይገኛል። ገና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።